የአማራ ክልል ሰላም ወደ አስተማማኝ ደረጃ እያደገ መሆኑን የአማራ ክልል ፖሊስ ዋና ጠቅላይ መምሪያ ገለጸ። ክልሉ ወደ ተሟላ ሰላም እንዲመለስ የተቀናጀ ስራ እንደሚሰሩ የጸጥታ አካላት አረጋግጠዋል። የአማራ ክልል ፖሊስ ዋና ጠቅላይ መምሪያ በክልሉ አሁናዊ የሰላም ሁኔታ ዙሪያ ከፌዴራል የጸጥታ ተቋማት ጋር ውይይት አካሂደዋል። ሰለሞን ዘመኑ የአማራ ክልል ፖሊስ ዋና ጠቅላይ መምሪያ ከፌዴራል የጸጥታ ተቋማት ጋር ባደረገው ውይይት እንደተመላከተው የክልሉን ሰላም ዘላቂ ለማድረግ የተቀናጀ የጸጥታ አካላት ሚና ወሳኝ ነው። በክልሉ ያጋጠመውን የሰላም እጦት ችግር ለመቅረፍ በተደረገው ጥረት የተመዘገቡ ውጤቶች እንደተጠበቁ ሆነው በቀጣይም የጸጥታ ተቋማት የክልሉን ሰላም ለማረጋገጥ የበለጠ ጥረት ማድረግ እንደሚገባቸው ነው በውይይቱ የተመላክተው። የአማራ ክልል ፖሊስ ዋና ጠቅላይ መምሪያ አዛዥ ኮሚሽነር ዘላለም መንግስቴ በዚሁ ጊዜ እንዳመላከቱት በሁሉም የጸጥታ ኃይል የተቀናጀ ርብርብ ክልሉ ወደ ሰላም መጥቷል። አጠቃላይ በክልሉ ያለው ሰላም በጣም በአስተማማኝ ሁኔታ እየሄደ ነው ያለው። በሁሉም አካባቢ በተለይ የጥምር ጦሩ እና በጀግናው የሀገር መከላከያ ሰራዊት፣ ጀግናው የክልሉ የአድማ ምተና ኃይል፣ የፌዴራል ፖሊስ ኃይል፣ የፌዴራል ብሔራዊ መረጃና ደህንነት፣ ሚሊሻችን በየተሰማራበት የግዳጅ ቀጠና ውጤታማ ስራ እያስመዘገበ ያለበት ሁኔታ ነው ያለው። ይሄ ደግሞ አሁን ለተገኘው አንጻራዊ ሰላም በአጠቃላይ በሚባል ይችላል። ወረዳዎች ሙሉ በሙሉ በመንግስት ቁጥጥር ስር ሆነው፣ የተወሰኑ መተላለፊያ የሚባሉ ቆላማ አካባቢ ያሉ ቦታዎችን ቀበሌዎችን ደግሞ የማጽዳት ስራው በተጠናከረ ሁኔታ እየቀጠለ ነው ያለው። በቀጣይም የሰላም ኮንፈረንሶችና የተማሪዎች ፈተናዎች በሰላም እንዲጠናቀቁ ከሚሰራው ስራ በተጨማሪ በክልሉ የተሟላ ሰላም እንዲመጣ ቀሪ ተግባራት ይከናወናሉ ነው ያሉት። ሕዝባችንም ከጎናችን በመሰለፉ አብዛኛው ሕዝብ ሰላም ወዳድ ሕዝብ በመሆኑ ሰላም አማራጭ የሌለው ጉዳይ መሆኑን ተቀብሎ በዚህ ጉዳይ ላይ ከመንግስት ከፌዴራል መንግስትም ከክልሉ መንግስትም ጎን በመሆን አስፈላጊውን ነገር በማድረግ ላይ ይገኛል። በዚህ ሂደት ላይ በጣም በጣም በርካታ ውጤታማ ስራዎች ማዳበሪያ ስርጭቱ፣ አሁን በቅርቡ የተጀመረው የትምህርት ፈተና ስርዓት፣ ሌሎች መንግስታዊ እና ሃይማኖታዊ በዓላት በአግባቡ እየተከናወኑ እየተፈጸሙ ያሉ በሁሉም የክልሉ ከተሞች አጠቃላይ የክልሉን አሁናዊ ሁኔታ የሚያሳዩ ጽሑፎች ቀርበው ውይይት ተደርጎባቸዋል። የውይይቱ ተሳታፊ የጸጥታ አካላትም ከዚህ ቀደም በተደረጉ ጥረቶች የመጡ ውጤቶችን የበለጠ በማሳደግ በቀጣይ ክልሉ ሰላም እንዲሆን እንደሚሰሩ ተናግረዋል። አሁን ላይ አንጻራዊ ሰላም አለ፣ በከተማችን ውስጥ የሚካሄዱ ዋነኛውም ኩነቶች ሰላማዊ መንገድ እየተጠናቀቁ ነው ያሉ፣ የተጀመሩ ልማቶች በዛ መንገድ እየተሰሩ ነው ያሉ ይህንን ልማት ወይም ይህንን ሰላም ሊያደናቅፍ የሚችል ነገር እስካሁን እየተፈጠረ አይደለም፣ ወደፊትም አይፈጠርም። በዚህ መንገድ ስራዎች እየሰራ ነው። ኮንፈረንሱ የሰላም ኮንፈረንሱ በሰላም እንዲጠናቀቅ በቂ ዝግጅት አድርጓል፣ ወደ ስራውም ገብቷል። በተጨማሪ ደግሞ የስድስተኛ ና የስምንተኛ ክፍል መልቀቂያ ፈተና በሰላም ተጀምሮ እንዲጠናቀቅና ተፈታኞች በሰላም እንዲፈተኑ ይህም የጸጥታ ኃይላችን ቅድመ ዝግጅት አድርጎ ወደ ተግባር ገብቶ ተግባሩ እየተፈጸመ ነው። ሙሉ በሙሉ ሰላሙን በማረጋገጥና በመጠበቅ ሕዝባችን ከገባበት የጸጥታ ችግር በማውጣት ወደ ልማቱና ወደ አስፈላጊ የሆነው የግል ስራው ነጋዴውም ወደ ንግዱ ልማትም፣ የአለማውም ወደ ልማቱ መንግስትም የተረጋጋ ሰላም አግኝቶ የጀመራቸውን መሰረተ ልማቶችን እንዲፈጽም ምቹ ሁኔታ መፍጠር ነው ያስበ ነው። የክልሉ ሰላም ወደ ነበረበት ለመመለስና ዘላቂ ለማድረግ የህብረተሰቡ ተሳትፎ ወሳኝ በመሆኑ ከህብረተሰቡ ጋር በጋራ ለሰላም እንደሚሰሩም አረጋግጠዋል።